ሰላም በራሱብ ተከታታዮች እንዴት ናችሁ ኔ በጣም ደህና ነኝ የእናንተም ሰላማችሁ ይብዛ ለዛሬም የምታደምጡትን የፍቅር ታሪክ ይዣለሁ እንደ ተለመደው ላይክ በማድረግ ጀምሩ ነባሮችን አመሰግናለሁ አዲስ የሆናችሁ ሳብስክራይብ በማድረግና የደውል ምልክቷን በመጫን የእስከዛሬዎቹንም የወደፊቶቹንም እንድትከታተሉ ጋብዛለሁ ሰላም ፍቅር ጤና በእያላችሁበት ይሁን ወደ ዛሬው እንለፍ ተመስገንና ሰናይት አብሮ ለመኖር ሲወስኑ ከፍቅር ውጭ ምንም አልነበራቸውም። እሱ በአንድ እህል መጋዘን ውስጥ ተቀጥሮ እህል ለሚገዙ ሰዎች እየተሸከመ መኪናቸው ላይ ይጭንላቸዋል። በዚህ ስራው ከባለመጋዘኑ ቦር የሚከፈለው ደሞዝ ሲኖረው ከሚገዙት ሰዎች ደግሞ በፈቃደኝነት ቲፕ ይሰጡታል። አሁን በህይወት ባይኖሩም ለእናቱ አንድ ነው። አባቱ የስድስት ዓመት ልጅ እያለ መጥተው ሲጠይቁት ያስታውሳል። ከዛ ግን ትልቅ ከሆነ በኋላ አባቱ መጥተው አልጠየቁትም፣ እሱም ሄጄ ልያችሁ አላለም። በእርግጥ እናቱ እንደነገሩት አባቱ የሚኖሩበት ክፍለ አገር እጅግ ሩቅ ነው። ሰናይት ከዳ ቤተሰብ የተገኘች ነች። እናም እሱም የእህል መጋዘን ስራውን እየሰራ ስናየትን በበኩሏ በአንድ ዳቦ ቤት ውስጥ ሽያጭ ላይ እየሰራች እጅግ በመተሳሰብ አብሮ መኖር ጀመሩ። በዚህ መልኩ እጅግ አድካሚ ስራዎቻቸውን ሰርተው ማታ ቤታቸው በሰላም ሲገናኙ በናፍቆት ነበር። አንዳንዴ ሰናይት የተመስገንን ከባድ ስራ ስታስበው እጅግ ያሳዝናታል። ተመስገን ለእኔ የሚለው ነገር የለውም። የምትወዳቸውን ቅባቶች ጭምር በደንብ ያውቃቸዋል። የሆነ ነገር እያለቀባት እንደሆነ ከእሷ ይልቅ እሱ ቀድሞ ይረዳል። በወራት ውስጥ ለራሱ አንድ ሱሪ ሳይገዛ ድንገት እየወሰደ የምትፈልገውን አይነት ልብስ ይገዛላታል። ቤት ውስጥ የጎደላቸው የማይሰማቸው እርስ በርስ ባላቸው ጽኑ ፍቅርና መተሳሰብ ነው። ሰናይት ቁሳቁስን በተመለከተ ብዙ አእምሮ አድርጓታል። አሁን ትልቁ ምኞቷ ከተመስገን ጋር በሰላምና በጤና የሞላው ፍቅራቸውም ሳይጎደል እድሜ ልካቸውን አብሮ መኖር ነው። የተመስገን ምኞት ደግሞ ይሄ ከእጅ ወደ አፍ ኑሯቸው ትንሽ ፈቀቅ ብሎ ሰፋ ያለ ቤት ተከራይተው አንድ ሶስት ልጆችን ወልዶ መኖር ነው። ከዚህም ባለፈ ደግሞ ሰናይት አንዳንድ የሚያስፈልጓትን ነገሮች እሱ ተከታትሎ ያደርጋል እንጂ ፈጽሞ ገንዘብ አትጠይቀውም። እናም ኑሮ ቢሻሻልለት የምትፈልገውን ነገር እንድትገዛ በአካውንቷ የሚበቃትን ያህል ገንዘብ ማስገባት የሁል ጊዜ ምልሙ ነው። ሁለቱም እጅግ ትላልቅ ነገሮችን እየተመኙ አያማረሩም። አንድ አመስገነው የሚኖር ሰው ለመሠረታዊ ፍላጎቶቹ የሚሆን ሊኖሩ የሚገባውን ብቻ ይመኛሉ ያልማሉ። ኑሮአችንን የተወሰነ ሳናሻሽል አንወልድም ብለው አራት ዓመት ኖረዋል። ከሆነ ጊዜ በኋላ ግን ኑሮ ከጊዜ ወደ ጊዜ እየናረ አልደረስበት ስላለ የመጣውን ለመጋፈጥ ወስነው ሊወልዱ ተስማሙ። ከዛም የመጀመሪያ ሴት ልጃቸውን ወለዱ። ሁኔታውን ሲያዩት አራት ዓመት ሙሉ በመፍራት ባሳለፉት ጊዜ ተጸጸቱ። ልጃቸውን ካገኙ በኋላ ቤታቸው ይበልጥ በፍቅር ተሞላ። የእነሱ ደስታ አብሮነታቸው ላይ ነው። ከሁለት ዓመት በኋላ ሁለተኛዋ ልጅ ተጸነሰች። ተመስገን ለልጆቹ ሲል ሰናይት ቤት እንድትሆን አደረገና እሱ ብቻ መስራት ጀመረ። ተመስገን ቀን ሲሰራ የሚለውን ስራ ድካሙን የሚረሳው ማታ ወደ ቤት ሲገባና ሚስትና ልጆቹን ሲያቸው ነበር። ገና ከውጭ ድምፁን ሲሰሙ ትንሿ እየዳኸች ትልቋም እስክትንገዳገድ እየሮጠች ወደ እሱ ይበራሉ። ይህኔ ሁለቱንም ብድግ አድርጎ በግራና በቀኝ ደረቱ ላይ ታቅፏቸው ወደ ውስጥ ይገባል። ሰውነቱን ለቅለቅ ይልና ከዛ በኋላ ከቤተሰቡ ጋር ሳቅና ጨዋታው ይደምቃል። ሰናይት በልጆቹ ምክንያት እሷ ቤት ቁጭ ብላ በመዋሏና የኑሮ ቀንበሩን ብቻውን በመሸከሙ ያሳዝናታል። ተመስገን ለእኔ የሚለው ነገር የለም። ሁሉንም ነገር ለልጆቹና ለ ቤቱ ነው። ያሉትን ልብሶች ንጽህናቸውን ስለምጠብቅለት እንጂ ልቀይር የሚል ሀሳብ አይመጣለትም። እንደውም የሆነ ጊዜ ላይ ራሱ ለቤት ብሎ ከሚሰጣት ላይ አጠረቃቅማ ሰልባጅ የሚሸጥበት ቦታ ሄዳ ሁለት ሱሪና ሸሚሶች ገዝታ ማታ ሲመጣ ሰርፕራይዝ አደረገችው። በዚህ መልኩ ሰናይትና ተመስገን ምንም እንኳን ጓዳቸው ባይሞላ እንደ ወንዝ በሚፈስ ፍቅርና እንደ ፀሐይ በሞቀ መዋደድ ያለምንም ጭቅጭቅና ንትርክ ለአንድም ቀን ድምፃቸው ጎረቤት ጋር ሳይደርስ መኖራቸውን ቀጠሉ። አንድ ቀን ታዲያ ተመስገን በተቀጠረበት የእህል መጋዘን በተለመደ ስራው ላይ ያለ ሰናይት ደወለችለትና አሬ የሆኑ ሁለት ሰዎች ይፈልጓል አለችው ተመስገን ትንሽ ግር እያለው ምን አይነት ሰዎች አላት ወንድማችን ነው ነው የሚሉት ወንድና ሴት ናቸው ቶሎ ና አለችው ተመስገን ስለፈለጉት ሰዎች ምንም የሚያውቀው ነገር ባይኖርም እንዴት ብሎ እቤት ሰው እየፈለገኝ ነው ልሂድ ማለት ከብዶት ከመጠየቅ ብዙ አመነታ እናም ሰናይት ለሁለተኛ ጊዜ ደጉላ እየመጣ ነው ወይ? እየጠበቁ እኮ ነው አለችው። ይህኔ ጨከናለና ወደ ባለ መጋዘኑ ተጠግቶ ቤት እንግዶች መጥተው ነበር፣ እንደው ምን ይሻላል አለው። ባለቤቱን በለበጣ ፈገግ ብሎ እና ስራ ትቼ ልሂድ እያልክ ነው አለው። ያው ቆሞ እየጠበቁኝ ነው ባይሆን ደርሼ ይመጣለሁ አለው። ከቆሙ ቁጭ በሉ በላቸው በላት፣ ቀለዶ ወደ ስራህ ልውና። ባለቤቱ ፊቱን አዙሮ የጀመረውን ሂሳብ ማስላቱን ቀጠለ። የሰናየት ስልክ አሁንም ለሶስተኛ ጊዜ ተደወለ። ሰውየው እኳ አልፈቅድልኝ ስላለ ነው እንዴት ላድርግ አላት። ሰናይት ብስጭት ብላ እንደውም ሌላ ቦታ ትፈልጋለህ ትተለትና አለችው። ይህኔ ተመስገን የለበሰውን የህል መሸከሚያ ካቦር ተወለቀና በቃ መሄድ አለብኝ፣ እንግዶቹ እየጠበቁኝ ነው አለው። ነገ ተመልሰ ካልመጣህ ችግር የለም፣ መሄድ ትችላለህ አለው። የኔሲ ቤት ለአመታት መስራት ለዚህ ቀን እንኳን ካላስተዛዘነን ችግር የለም፣ የሰራውበትን ትሰጠኛለህ አልመጣም አለው። ለሱ ችግር የለም አታስብ፣ አካውንት ሊያስገባልሀለሁ አለው። ሰውየውም ተመስገን መንገድ ከጀመረ በኋላ እንደገና መነታና ቆሞ ግን እንደው ይሄ ነገር ጥሩ ነው አለው ባለመጋዘኑን። ባለመጋዘኑም አሁን ወደምትሄድበት ሂድ ሳይረፍድብስ ሲላሾፈበት፣ ተመስገን አሁንም ትንሽ ተራመደና እንደገና ቆም ብሎ አብጃለው እንዴ፣ ምን እያደረግኩ ነው? ሲላሰባ እንግዶቹ የተሄዱብኛል ብዬ ነው ስሬን የማጣው? ልጆቼን በራብ ልገልነው? ያለና እንደገና ወደ መጋዘኑ ተመልሶ መሄዱን ትችዋለሁ ብሎ ያስቀመጠውን ካቦርት አንስቶ ሲለብስ ባለቤቱ በጣም አሳዘነውና፣ በቃ እሺ፣ ፈቅጄላለሁ ነገ ግን በጠዋት እንድትገባለው። እሺ፣ እረ በጠዋት እመጣለሁ፣ በጣም አመሰግናለሁ ብሎ ያነሳውን ካቦርት መልሶ አስቀምጦ በፍጥነት ወጥቶ ሄደ። ተመስገን ሰፈር ሲደርስ ልክ የተከራዩበት ግቢ በር ላይ አንድ ሃይሉክስ መኪና ቆሞ ተመለከተ። የእሱ ዘመዶች ይህን በሚያክል መኪና መጥቶ እንደማይሆን በጣም እርግጠኛ ነው። እናም መኪናውን አልፎ ወደ ተከራዩበት ግቢ ገባ። እንግዶቹን ሲያቸው አንዳች ነገር ሰውነቱን ወረረው። ወንዱም ሆነ ሴቷ በመልክ ከእሱ ጋር አንድ አይነት ነበሩ። በር ላይ ቆመው ለሰከንዶች ቁጭ ያሉትን ወንድና ሴት ተመለከታቸው። ይህኔ ሰናይት በፈገግታ ተሞልታ እህትና ወንድሞች ናቸው፣ ሰላም በላቸው እንጂ አለችው። ይህኔ ሁለቱም ዞር ብለው በርሌው ወደ ቆመው ተመስገን ተመለከቱና ድንገት ተነስተው ሄደው በተራ በተራ ተጠመጠሙበት። ላብላብ እንዳይላቸው እየተሳቀቀ ሁለቱም አገላብጦ ሳሙት። ከዛም ቁጭ ብለው ሲያወሩ ለረጅም ዓመታት አባታቸው ወንድም እንዳላቸው ሲነግሯቸው እንደኖሩና አሁን ግን በስሮክ ተመትተው ቤት ቁጭ እንዳሉ እሱንም ፈልገው እንዲያገኙት ቃል እንዳስገቧቸው ነገሩት። እናም ሁለቱም ከአባታቸው ባገኙት አድራሻ መሰረት ስራዬ ብለው ከብዙ ማጠየቅ በኋላ እንዳገኙት ነገሩት። ተመስገን እስከዛን ቀን ድረስ ከባለቤቱና ልጆቹ በስተቀር ማንም አለኝ ብሎ አስቦ ያውቅም ነበር። ብቸኛ ዘመድ የሚላቸው እናቱ ነበሩ። የወንድምና ህጣምን ሳያውቆ ኖሯል። አሁን ግን እህትና ወንድሙን ሲያገኝ በአንዴ የዘመድ ሀብታምነት ተሰማው። ፈልገውት የመጡት እህትና ወንድሙ ከእነሱ ውጭ ሌሎች ሁለት ወንድምና እንዴት እህት እንዳሉት እንዲሁም ሶስቱም ውጭ አገር እንደሚኖሩ ነገሩት። እናም ከአመታት በፊት ቀደም ብለን ልንፈልግ ይገባ ነበር ግን ሁኔታዎች አልተመቻቹልንም ሲሉ ይቅርታ ጠየቁት። ከዛም ሰናይትም ልጆቿን ይዛ ተመስገንና እንግዶቹ እህትና ወንድም ሆነው በመኪናቸው ወዳረፉበት ሆቴል ይዘዋቸው ሄዱ። በኋላ ላይ ሰናይት ደክሟት ልጆቹን ይዛ ወደ ተያዘላት አልጋ ሄዳ ብታርፍም ተመስገን ከወንድምናቱ ጋር እስከ ሌሊት ስምንት ሰዓት ድረስ ሲወያዩ ቆዩ። ቦሪያቸውም ከአባቱ የሚደርሰው ውርስ እንደተቀመጠለትና አብረው ሄደው መረከብ እንደሚችሉ ነገሩት። ተመስገን እያንዳንዱን ነገር ማመን እያቃተው ነው። እህትና ወንድሙ በየራሳቸው እጅግ ጥሩ የሚባል ኑሮ የሚኖሩ ናቸው። ወደ ተባለው ቦታ ሄደው አባትዮ በሕይወት እያሉ የቤቱን ዋጋ አውጥተውለት ከህትና ከወንድሞቹ የድርሻውን ተቀብሎ አስቀምጠውለት ነበር። እናም በዚህ መሠረት ከአምስት እህትና ወንድሞቹ የተውጣጣው ገንዘብ ባንክ ተቀምጦ ስለነበር ለተመስገን ወደ አካውንቱ ገባለት። ተመስገን እየሆን ያለውን አምኖ ለመቀበል ጊዜ ወሰደበት። ፈጽሞ አይምሮ ሊያምንለት አልቻለም። ከዛም ተመስገን ተወልዶ ባደገበት ከተማ ላይ ያንተ ነው ተብሎ ከገባለት ገንዘብ ላይ የተወሰነውን ቀንሶ ወደ ዳርም ቢሆን ጥሩ ቤት ያለበት ግቢ ገዛ። ከዛም የቀረውን ገንዘብ ባንክ አስገብቶ እሱና ሰናይት በአንዴ የተንደላቀቀውን ኑሮ አንድ ብለው ጀመሩ። ምንም እንኳን አባታቸው ኑሯቸው ክፍለ ሀገር ቢሆንም ፈልገው ያገኙት እህትና ወንድሙ ኑሯቸው አዲስ አበባ ነው። ሰናይት በሁለት ወር ጊዜ ውስጥ ወዟ ተመልሶ መወፈር ጀመረች። ተመስገንም በአንድ የገባበት ምቾት ህልም ህልም እንደመሰለው ቀርቷል። ከዚህ በኋላ ምን እንደሚሰራ እንዴት እንደሚያደርግ እንደጠፋበት ነው። በዛ ላይ ወንድምና እህቱ በትንሹም በትልቁም አዲስ አበባ ይጠሩታል። ከወንድምና እህቱ ጋር አሉ በተባሉ ቦታዎች እየተሽከረከረ የምቾትን ጥግ አጣጣመው። በዚህም ከአዲስ አበባ ወደሚኖርበት ከተማ ሲመለስ ቅርቅር እያለው መጣ። እነሰናይት ጋ በሄደ በሳምንቱ የኖረባት ከተማ ታስጠላውና እንደገና ተነስቶ ወደ አዲስ አበባ ይሄዳል። ይሄ ነገር ሲደጋገም ሰናይት ላይ ሀሳብ ፈጠረባት። እስኪያቸው የሚቸኩልላቸው ልጆቹን ሳይቀር ጣል ጣል ያደረጋቸው መስሎ ተሰማት። ውሎ ሲያድርና ሲደጋገም ይሄ ስሜቷ ትክክል እንደነበር አወቀች። በዛ በደሳሳ ኑሯቸው የነበራቸው ፍቅር ሲናፍቃት ጊዜ አልወሰደባትም። ተመስገን ተወልዶ ካደገባት ከተማ ወደ አዲስ አበባ የውሃ መንገድ አደረገው። ሰናይትን እስከነ ልጆቹ ጣልጣል ማድረጉን ቀጠለበት። በዚህም ሰናይት በዛ በአማራ ግቢ ውስጥ እየኖረች ብቸኝነትና ትካዜ ይሰማት ጀመር። በተለይ ትልቋ ልጇ አባቷን ስትጠራ ትውላለች። ተመስገን ውሎና ዳሩን አንዴ ከወንድሙ ቤት አንዴ ደግሞ ክፍለ አገር አባቱ ጋር እያደረገ ቀጠለ። እህትና ወንድሙም ሁለቱም በሚሰሩት ቦታ ሊያስቀጥሩ ታስቦ የነበረ ቢሆንም ተመስገን ከሃይስኩል የዘለለ የትምህርት ደረጃ ስላልነበረው ምንም ሊያደርጉለት አልቻሉም። እናም ሁሉም በየፊናው ሲሮጥ ተመስገን ብቻውን መሆን ጀመረ። እንደዛ ሆኖ ታዲያ ተመስገን አሁንም ከአዲስ አበባ መውጣት አልፈለገም። ከዛም ተወልዶ ወዳደገባት ከተማ ሄዶ የገዛውን ቤት ሸጦ ቤተሰቡን ይዞ ኮንዶሚኒየም ተከራይቶ አዲስ አበባ ገባ። ተመስገን አሁንም ምን እንደሚሰራ እንደጠፋበት ነው። በታዋቂ ቁርጥ ቤቶች እየተገኘና የስጋ ምሮቱን እየተወጣ መጠጡንም ጥግብ ብሎ ለቤትም የሚያስፈልጋቸውን ሁሉ ይዞ ይገባል። ይህን አይነት ኑሮውን የዕለት ተዕለት ተግባሩ አደረገውም። ከዚህ በፊት በስራ የፈረጠመ ሰውነቱ ወደ ቦርጭነት እየተቀየረ ሄደ። ታዲያ ተመስገን አንድ ቀን እንደዛው በአንድ ታዋቂ ስጋ ቤት ተገኝቶ ቁርጡን አዞ ሲመገብ ሁለት ሴቶች በቅርብ ርቀት ቁጭ ብለው ያዘዙት እስኪመጣ በመጠባበቅ ላይ ነበሩ። የእሱ ቀድሞ ስለመጣ እንደ አገር ባህሉ እንብላላቸው፣ ሁለቱ ሴቶችም የተባረከ ይሁን፣ ይደርሳል አሉት። ግዴ ለምኑ፣ ቅረቡ፣ ምግብን በጋራ ሲመገቡት ደስ ይላል እኮ አላቸው። ሁለቱ ሴቶችም የንግግሩ የዋህነቱ አስደስቷቸው እሺ ብለው አብረው ተቀመጡና መመገብ ጀመሩ። ትንሽ እንደተመገቡም እነሱ ያዘዙትን መጣና ከጎን ቀረበ። ከዛ በኋላ ተመስገን ለዘመናት በውስጡ ተደብቆ የቆየውን ጨዋታ እየተጫወተ ደስ በሚል ድባብ ታጅበው ምግባቸውን ተመግበው ከንጹህ ማር የተዘጋጀ ጠጃቸውን እያንቆረቆሩ ሲያውሩ ቆዩና ሴቶቹ ለቆይታቸው አመስግነው የሚደርስባቸውንም ገንዘብ አስቀምጠው ሲነሱ ተመስገን በፍጹም እኔ ነኝ የምከፍለው ብሎ ተገለገለ። ሴቶቹ ግን ከብዙ ክርክር በኋላ ባይሆን በሌላ ጊዜ ተገናኝተን እንገባበሳለን አሉትና ስልክ ተለዋውጠው ወጥተው ሄዱ። አንዷ በተለይ በተመስገን ላይ ልዩ ፍላጎት እንደነበራት ሁኔታዋ ሁሉ ያሳውቅ ነበር። በሁለተኛው ቀን የደወለችለትም እሷ ነበረች። ከተመስገን ጋር ለመጀመሪያ ጊዜ ተቀጣጥረው ሲገናኙ ልክ እንደዛው ከሰናየት በኋላ ከሌላ ሴት ጋር ተቀጣጥሮ ሲገናኝ የመጀመሪያው ነበር። ልጅቷን እዛው የተገናኙበት ቁርጥ ቤት ይዟት ሄዳ። በእለቱም ምግባቸውን በጠጅ ሲያወራርዱ አመሹና እንደ መጀመሪያ ወደ ሰፈሯ ታክሲ አሳፍሯት ወደ ቤቷ ቀና። በዚህ መልኩ ከልጅቷ ጋር መገናኘት በጀመሩ በ15 ቀን ውስጥ ቅልጥ ያለ ፍቅራ ይሉት ስሜት ውስጥ ገብተው ተመስገን አንድ ብሎ በሀይዎቹ መጀመሪያ ላይ እንዳለ ጎረምሳ ከልጅቷ ጋር እጅ ለእጅ ተያይዞ መዞሮ ነስራው። እቤት ሲገባ ሰናይት እስከነ ምግቧ አሰለቸችው። አንዳንድ ቀን ይባስ ብሎ አንድ ወንድሜ ጋ ነኝ፣ አንዴ ክፍለ ሀገር አባቴ ገይጃለሁ እያለ ውጪ ሁለትና ሶስት ቀናትን እያደረ ይመጣ ጀመር። ሰናይት ግን የኋላ ኋላ ከሁኔታዎቹ በመነሳት አንዳንድ ነገሮችን መጠራጠር ጀመረች። መጠራጠር ስትጀምር ደግሞ ሰላሟን አጣች። ጥርጣሬዋ እየጨመረ አንዳንድ ሁኔታዎቹን በግልጽ እየታዩ ሲመጡ ዛሬ ያማረውን ለብሶና ፊቱ ወስቶ ከምታየው ተመስገን ይልቅ ያኔ በሥራ ደክሞ ላብላብ የሚሸታት ተመስገን ናፈቀችው። በፍሪጅ በሶፋና በትልቅ ቴሌቪዥን ከሞላው ከአሁኑ ቤት ፍቅር የሞላት ያቺ ጠባብ ቤትን ትናፍቃ አስጀመር። ሰናይት ሁኔታ ሁሉ እያብሰለሰላት ቀጠለች። አንድ ቀን ግን ብሶባት ደህና እንነጋገር አለችው። ምን ሆንኩ ሲል ተቆጣት። እኔንም ልጆችንም እየረሳህን ነው አለችው። እኔ እስከሚገባኝ የሚያስፈልጋችሁን ሁሉ አደርጋለሁ። ከዚህ በላይ ተሸክሚያችሁ እንድዞር ነው ጎይ የምትፈልጊው አላት። ይህኔ ሰናይት ከዛ በላይ ተናግራው ከነ ልጆቿ ቁጭ አድርጓት እንዴት ስለሰጋች ደግማ አልተናገረችውም። ከልጅቷ ጋር ፍቅራቸው ጨምሮ የሚሆኑ ጠፍቷቸዋል። በዛ ሁኔታ አምስት ወራተን ካስቆጠሩ በኋላ ልጅቷ በሚመጣው ዓመት መጀመሪያ ላይ እንድንጋባ እፈልጋለሁ አለችውም ተመስገንም እሺ ችግር የለም አላት። ቀጠለችናም አንድ ቀን ቤት እንድትወስደኝ እፈልጋለሁ አለችው። ተመስገንም ምን ችግር አለ በደስታ ወስድሻሉ አላት። ተመስገን በአንድ ሳምንት ውስጥ ቤት ተከራየና የተወሰኑ የቤት እቃዎችን አሟልቶ ልጅቷን ወሰዳት። ልጅቷም የተከራየውን ቤት ስትመለከተው አብሮ መኖር ፍላጎቷ ጨምሮ እየደወለችለት ደጋግማ መምጣት ጀመረች። ተመስገን በዛ ቤት ከልጅቱ ጋ አምሽቶ እሷን ከሸኛት በኋላ በዛው አሳብሮ ወደ ሰናይትና ልጆቹ ከሄዳል። ተመስገን ዘውትር አምሽቶ በመጣ ቁጥር ሰናይት አሁንም ምን እንደምታደርግ ግራ እንደገባት ነው። አንዳንዴ ስቅስቅ ብላት አለቅስና ያን ያፈላልጉ የመጡትን እህትና ወንድሙን ትረግማቸዋለች። አሁን ላይ እሱም ሆነ እሷ ያለ ሥራ ቁጭ ቢሉም ለቤት ኪራይ የሚከፈለውና አጠቃላይ ወሬ ወጪያቸውን ስታስበው እስከ መቼ በዚህ መልኩ እንደሚቀጥሉ ሐሳብ ይገባት ነበር። ቤቱ የተሸጠበት ገንዘብ ምን ያህል እንዳለ የምታውቀው ነገር የለም። ከዛ በፊትም የተረፈው ገንዘብ እንዴት እንደሆነ ምንም የነገራት ነገር የለም። የመጀመሪያ ልጃቸውን እጅ ጉዴ የተባለ ጥሩ ትምህርት ቤት አስመዝግበዋል። ሰናይት ተመስገን ሙሉ ቃ ሟልቶ ሌላ ቤት እንደተከራየ የምታውቅበት መንገድ አልነበረም። አንድ ቀን ታዲያ ተመስገን ለሰናይት ደወለላትና ክፍለ ሀገር አባቱ ጋር እንደሄደ ነገራት። ሰናይት ለምን ማለት መብቷን ከተቀማች ቆይታለች። እናም የዛን ቀን ተመስገን ክፍለ ሀገር እሄዳለሁ በሚል ከአዲስ አበባ ሳይወጣ በተከራየው ቤት ከልጅቷ ጋር አብሮ ነበር። ተመስገን ጠዋት ላይ ከእንቅልፉ ሲነቃ ልጅቷ ልብሷ አለባብሳ ቁጭ ብላ አገኛት። ተነሰሻል? እንዲህ አላት። አዎ አለችው። ምን ነው በጠዋት ተነሳሽ? አላት። አንድ ነገር ሲያሳስበኝ ነበርና በጠዋት ነቁ አለችው። ተመስገን ምን ያለበት እንደሚባለው እየደነገጠ ምንድን ነው ያሳሰበሽ አላት አንድ ንግድ እጀምራለሁ ብዬ ትንሽ ገንዘብ አነሰኝ አለችው ይህኔ ተመስገን ጉዳዩ ከእሱ ጋር በቀጥታ እንደማይገናኝ ሲረዳ እረፍት እየተሰማው ታዲያ ምን ችግር አለ የቻልነውን እናደርጋለን አላት እስኪ አንድ ሁለት መቶ ሺ ብር ብድርም ቢሆን ፈልግልኝ አለችው በወር 200 ብር እየተከፈለው ለአመታት እህል ሲሸከም እንዳልኖረ ሁሉ ምን ችግር አለ እፈልግልሻለሁ አላት የእውነት አለችው ባለማመን ችግር የለም እፈልግልሻለሁ ሲል ቃል ገባ ተቀርባላት፣ ይህኔ አንገቱ ላይ ተጠምጥም አቀፈችው። ይዛኑን ቀን አውጥቶ 200 ሺህ ብር አካውንቷ ላይ አስገባላት። ከዛም በቃ ወደ ቤት መሄድ ይኖርብኛል ነገ እንገናኛለን ብለው ተሰነባበቱ። ከዛም ተመስገን ወደ ቤቱ አመራ። ሰናይት ምነው አባትን ሳታጫውታቸው አንድ ቀን ብቻ እረ ተመለስክ? አለች። ምን ነው መመለሴን ያልፈለግሽም ነበር? እኔ እንደዛ ማለት አይደለም ደርሶ ለመምጣት ምን አደከመህ እያልኩ ነው አለች። እናም ተመስገን የዛን ቀን በድካም ስሜት እቤቱ ዋላ። ከዛም ምሽት ላይ ከሰናይትና ከልጆቹ ጋር ባለበት አንድ የማያውቀው ስልክ ተደወለለትና ላንሷ ላንሳው እያለ አመነታ። ከቅርብ ጊዜ ወዲህ ልጅቷ ልትሆን ትችላለች በሚል ከሰናይት ፊት የተደወለለትን ስልክ ሁሉ አያነሳም። ስልኩ ጥሪውን እንደጨረሰ ወጣ ብሎ ሊደውል እያሰበ ያለ ሞባይሉ እንደገና ጠራ። ብድግ ብሎ ወደ ውጭ ወጣና አቤት አለ እንዴት ን? አለችው ልጅቷ መሆኗን እንደተረዳ፣ ደህና ነኝ አለሁ እንዴት ነሽ አላት። ደህና ነኝ ያለው ካለችው በኋላ ይገርምሃል፣ በጣም እያፈቀርኩ ስለፈጸምክብኝ በደል ሌሊት ላይ እንዴት አድርጌ ብገድልህ እንደምረካ ብዙ እያሰላሰልኩ ነበር አለችው። ተመስገን ምንድን ነው የምትዩ? አልገባኝም አላት። የሚገርመው የልጆችን ፎቶ እያየሁ መጨከን አቃተኝ። በዛ ላይ ሴቶች ናቸው። በብዙ ማመንታት ልምርች እያሉ አለችው። አሁንም ተመስገን ምንም እያልሻለሽው ነገር እየገባኝ አይደለም። ምንድን ነው የምታወሪው? አላት። ከቻልክ ለሚስና ልጆች ታመንላቸው። ገንዘቡን ግን የምረቴ ክፍያ አድርጌው ስጅዋለሁ። ለማንኛውም ችዋለችውና ከሱ ምን ላይ ሳትጠብቅ ስልኩን ዘጋችው። ተመስገን ልገል ነበር የምትለው ቃል ሲሰማ ልቡ በፍርሃት ራደበት። ሌሊት ለየተኛውን እጅግ ከባድ እንቅልፍ ሲያስበው ዘገነ ነው እንደዚህ አይነት ሀሳብ ተፈጥሮባት በመትረፉ ደነቀው። ከዛም በከፍተኛ መረበሽና ጸጸት ወደ ቤት ገባ። ለጥንቃቄ ሲል ብዙ ፎቶዎቹን ከስልኩ ላይ ሰውሯል። ግን በዛ ምሽት እሱ ለሸንት ወጣ ባለበት ልጅቷ ስልኩን ብዙ ቦታ ስትበረብር አንድ ቦታ የተረሳ እሱ ከሰናየትና ከልጆቹ ጋር የተነሳውን ፎቶ አግኝተው ነበር። ለካ ተመስገን ምንም ምንም ሳይል እየዘነጋቸው ወደ ነበሩ ሚስትና ልጆቹ ፊቱንም ልቡንም መለሰ። ከዚህ በኋላ ከዚህ ቤተሰብ ርቆ መሄድ ሞት ነው ሲል አሰበ። ከጊዜ በኋላ ሰናየት እስኪገርማ ድረስ የቀድሞውን ተመስገንን መልስ አገኘችው። ከዛ በኋላ እጃቸው ላይ ባለው ገንዘብ ንግድ ጀምረው ሁለቱም በየፊናቸው ስራ ጀመሩ።